አሁን እልልታ፣ አሁን በሽታ ይሏችኋል። ይሄ ነው እንግዲህ ማሪና በተውፊቅ መጥፋት የተነሳ በጣም ልቧ ተሰብሮ ነበር። ተውፊቅ ሲመጣ ደግሞ በጣም ደስተኛ ሆና፣ ተውፊቅም ደስተኛ ሆኖ ነበር የተቀበለችው። እና አሁን ግን ልቡን ሰበረችው ማለት ነው። ማሪናዬ፣ ጥሩ አይደለም። አሰላሙ አሌይኩም ወራህመቱላ ወበረካቱ ሰላም ጤና ይስጥልኝ ውድና እየተካበራችሁ ውድ የቻናሌ ቤተሰቦች ሁላችሁንም ሰላም ሰላም በያለው በያላችሁበት የአላህ ሰላም ታናዝነት አይላችሁ ለማለት ተወዳለው ውድ የኔ ቤተሰቦች ለቻናሌ አዲስ የሆናችሁ ላይክ ሰብስክራይብ ሸር እያደረጋችሁ የቻናሉ ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁ ማለት ነው ነባር ቤተሰቦቼ ደግሞ ቪዲዮውን ላይክ ሼር እያደረጋችሁ አበረታቱኝ ያው እንግዲህ ሁላችሁም ብዙችሁ እንደምታውቁት ተውፊቅ ለብዙ ጊዜያት ጠፍቶ ጠፍቶ ቤቅ ብለዋል ማለት ነው እንደ እንግዲህ ማሪናይም በደስታ ተቀብለው ነበር አሁን ግን ለተውፊቅ ዱብዳ የሆነ ነገር ማሪና እንግዲህ አምጥታበታለች ማለት ነው፣ ወይም ነገረችው ማለት ነው። እሱም ምንድን ነው እንግዲህ ማሪና ወደ ውጭ ልወጣ ነው እያልሽ ነው ማለት ነው። እንግዲህ አለ ያሳካልሽ ነው አለ ያሰናክልሽም፣ እንደሚባለው አለ ያሳካልሽ ነው የሚባለው አይደለ? አለ ያንሰናክልሽማ አንድ ርግማን እኮ ነው። ወይኔ ጉድ የምንነክቶኝ ነው። እና እኔም ራሴን ባይሆን ዘበጠበጥ እያረኩ እያዘጋጃቸው ማለት ነው። እና ምን ለማለት ፈልጌ ነው? አሁን እልልታ፣ አሁን በሽታ ይላል የኛ ገር ሰው ማለት ነው። ሞኙ የዋህ የወሎ ሰው ማለት እንግዲህ ከብዙ ጊዜ በጣም ጠፍቶ ጠፍቶ ተውፊቅ እንግዲህ ለአምስት ለስድስት ወራት ጠፍቶ ሲመጣ ማሪና እንዴት እንደሆነች አይታችኋታል። በእንባ እየታጠረች የተቀበለችው ማለት ነው። ተውፊቅም ደግሞ በጣም ነበር ደስ ያለው። አሁን ግን አስከፋችሁ ማለት ነው። ማሪና ማለትም ወደ ከሀገር ልትወጣ ነው ብላለች ማለት ነው። ስለዚህ ተውፊቅ ደግሞ በጣም ልቡ ተሰብሯል። በጣም አሁን በጭቅጭቅ ላይ ናቸው። በቃ እሱ እንድትወጣ አይፈልግም፣ ለምን እንደሆነ አላውቅም። በነገራችን ላይ በቃ ሌላ ኬስ ከሌላችሁ ከሌለ ማለት የማሪና መውጣት ለምን ያስከፋዋል? በንጹህ እህትና ወንድምነት ከተያዩ የማሪና ውጭ መውጣት ለምን ቶፊቅን ልቡን ይሰብረዋል? ፊሸይ እናንተ ምንድነው? በውጭ ጉርፍትና አሳርፉን በቃ ተውፊቅ የም እንግዲህ ሀታቅ አስት በቃ ቦጭ አድርገው ይውጣለት የሆነ ይሁን ያበጠ ይፈንዳ ማለት ነው። ከዛ በኋላ ነገሮች መስመር መስመር መስመር ይዛሉ እና ስለዚህ ለሁለት አመት የደከምኩበት ለሁለት አመት ስንት ወጣ ወረድ ያየውበት ነገር እግዚአብሔር ይመስገን ብላለች። ግዳው ያኔ በሃይማኖቷ ማለት ነው እና ዛሬ ተሳክቶልኝ ልወጣ ነው ብቀመጥ፣ አስራ አምስት ቀን ነው ብላ ለተውፊቅ እንግዲህ ዱብ ዳ የሆነ ነገር ስትነግረው ተውፊቅ በጣም ልቡ ተሰብሯል። ደንግጧል። ብቻ አላሰበውም ነበረ። ስለዚህ እየለመናት ነው ያለው፣ አትውጭ እያላት ነው። እሷ ደግሞ ብዙ ነገር የደረሰብኝን ነገር ታውቃለህ፣ አዲስ አበባን ብዙ ነገር አሳልፍ ያለው ከባህር ስንቱኝ ለምን እንደመጣሁ ታውቃለህ ብላለች። እንግዲህ እነሱ ይታውቃሉ፣ ለእኛስ ብታካፊ ይህን ነገር ምን ነበረው? እና እንግዲህ የማሪና መውጣት ለተውፊቅ ብዙም አላስደስተውም። ተውፊቅ ልቡ ተሰብሯል። በነገራችን ላይ ቆይ ማሪና እና ተውፊቅ ምን እና ምን ናቸው? እስኪ ማሪና እና ተውፊቅ ምን እና ምን ናቸው? እስኪ እስኪ ኮሜንት ላይ እስኪ ግለጹልኝ እህትና ወንድ ሲፈልጉ እህትና ወንድ ናቸው ሲፈልጉ ፍሬንድና ፍሬንድሞች ናቸው ሲፈልጉ ባልና ሚስት ናቸው ሲፈልጉ ንጹህ ጓደኛ ናቸው በቃ እንደፈለጉ ነው የሚገረባበጡት ስለዚህ ማን ሞኛለ እንዴ ማን ሞኛለ እኛ ሞኝ አይደለን በነገራችን ላይ ምን አለችው ድንገት ተስቷት ለምንድነው የምትወጪው ምን ጎሎች ነው ምናምን ምናምን ምናምን እና አገሩ አስጠላኝ ሲላት፣ አይ ሀገሩ አላስጠላኝም። እኔ ለአገባ ነው አላለችውም። ዳገባ ነው ስንቴ ነው የምታገቢ እንዴ? አንድ ሴት ልጅ ሶስት አራት ማግባት ተፈቀደላት? እንደ እንደ ወንዶቹ ወንዶቹ ናቸው አራት ሶስት እንኳን ማግባት የምትፈቀድላቸው። ለሴት ልጅም ይሄ ነገር መጣ እንዴ? ስለዚህ ከዚያ ስምብትል ጥሩ ነው። ደንገጥ ብላ ደግሞ ሰተር አለች። እና ማለት ማለት ነው። ስለዚህ ተውፊቅ በጣም ውስጡ ተሰበራል። እህትና ወድም ከሆናችሁ ቶፊቅ ለምን የማሪና ወደ ውጭ መውጣት ልብህን ሰበረው? ለምን ንጹህ እህት እና ወድም ከሆናችሁ እኮ የእሷ መውጣት መውጣት ሊያስደስት ይገባል እንጂ ሊያስከፋ ወይም አንገት ሊያስደፋ አይቻልም ማለት ነው። ግን ይህ ነገር እዚህ ጋር ምን አለ፣ ፊሼ የሆነ ነገር አላችሁ ማለት ነው እናንተ ሁለት የሆነ ነገር አላችሁ ማለት ነው። ማውናቱ እና እኔ በጣም ነው የገረመኝ። እውነቴን ነው እውነቴ። አሁን ወንድሜ አሁን መለገሬ ምናምን ይባባሉ እና የሆነ ነገር ጫን ያ ነገር ሲመጣ ያመልጣቸዋል። አሁን ተውፊቅ አመለጠው። በቃ የማናትች ማሪና ላገባ ነው አላለችም። ከዛ በኋላም ቢሆን ጥሩ ነው። ተውፊቅ ቦጋለ እና ማሪና ወደየት እንደምትወጣ ደግሞ ያው አሳውቃለች። ካናዳ ነው መወጣው ብላለች። የሁለት ዓመት ዓመት የደከምኩበት ፕሮሰስ አሁን አልሐምዱሊላ ፍሬ አፍርቷል ብላለች። እንግዲህ ኢትዮጵያን ልትሰራበት ነው ከአስራ አምስት ቀን በኋላ ብላለች። አብረን የምና ይሆናል ማሪናዬ። በነገራችን ላይ ውጭ ባትወጪስ ውጭ የሚገኘውን እያገኘሽ ነው። ቁጭ ብለሽ በሀገርሽ ላይ ማለት ነው። ሳትደክሚ ሳትደክሚ ሙንደኛ እንደዚህ በአረብ ቤት ወገብሽን አጉብጠሽ ቁጭ ብለሽ በቃ እንደዚህ ሶፋሽን ዘግጀት ዘግጀት እያደረግሽ እንደዚሁ በቃ የሆነች ነገር ለቀቅ ስታረጊ ስንት ዶላር ታብሻለሽ እና እና ታዲያ እኛ ጋ እኩል ታወሪያለሽ ወይ ወይ ወይ፣ እኛ ምን እንበል? እናንተ እንደዚህ ትወሩ ይማ ሲያገኙ እንደውን ጭብጭብ ነው የሚያደርጋቸው አር እንዴን ዶላር በቃ መስኩትን ይህ መስኪ እንዴ እንዴት ነው የሚያደርገው ግን ወይ ወይ ወይ ወይ ግማሾቹንማ እኮ ምን ያስወራቸዋል ሳይቸገሩ ተቸገርን ብለው የሚያወሩ አሉ እኮ ጥጋባቸውን ሊያሳውቁን አረ ተው እንዴት ተጠገበ ይኖር ይ በቃ በቃ ሌላ መስመር ውስጥ ገባው እና እናንተ እንድሆናችሁ ሌላ መስመር መስበር ታስገቡኛላችሁ አሁን ስለነ ማሪና እና ስለ ስለነ ተውፊቅ ብቻና ብቻ ነው ማውራት የምፈልገው ማሪና ይሄ እንግዲህ አፍቅሮሽም እንደው በግልጽ ንገርሽ እና ተረጁ ታውፊቅም ደግሞ እህቴናት ስላልክ ነው። እህትነቱን ትተፍ ወደ ፍቅሩ ከሄድክ ቶሎ ብለ ምንነህ ነው እንዳትወጣ የፈለክበት ምክንያት ሲሉ ቦጭ አድርገው በቃ አትፍራ አትፍራ እና ተፈራርተዋል። በነገራችን ላይ እነዚህ ሁለት ልጆች እያማሩኝ አይደለም። ኬዛቸው በቃ እንደው ሳያቸው ፌሳቸውን አላማሩኝም። ፊሸይ ፊሸይ ብቻ በውጭ ሲያደርጉት እኛም ለእናንተ አምጥተን በውጭ እናደርጋለን ማለት ነው፣ ወደፊት ለአሁኑ ወደ ደበቅ። በዚህ ውስጥ ደበቅ አድርገውታል ማለት ነው። ከዚህ እንድቻርገው ጥጥ ሲያደረጉት እኛም ይዘን ወደ እናንተ ከዚህ የተደበቀውን አምጥተን ለእናንተ ምዝት ነው የምናደርገው፣ አይዟችሁ ማለት ነው። እና ማሪናዬ የእውነት ከሆነ አላህ ያሰካልሽ። ተውፊቅ ደግሞ ሶብሩን ይስጥህ በእርግጥ እውነት ነው፣ ስቀልድ ነው እንጂ በፍሬንድነት ሳይሆን ብቻ ሳይሆን በንጹህ ጓደኝነት ደግሞ የወደዳችሁ የምትወዱት ሰው የኔ ነው ያላችሁት ሰው ከጎናችሁ ሲነጠል እጅጉንም በጣም ትንሽ ከባድ ነው። እንግዲህ ተውፊቅዬ ጥናቱን ይስጥ ለማለት እወዳለሁ። እንግዲህ ለምንሀት ለምንሀት ደግሞ የምትቀር ከሆነ ወደፊት የምናየው ይሆናል። ውድ ቤተሰቦች፣ ሀሳብ አስተያየታችሁ እናንተን ኮሜንት ላይ ጻፉልኝ ማለት ነው። አሁን ግን ስለነበረን ቆይታ ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላ ወበረካቱ።